ጸሎት ለትልቅ ስራ የሚያበቃ ብቻ ሳይሆን ጸሎት በራሱ ትልቅ ስራ ነው። ሰላም እንደምን አላችሁ በጌታ የተወደዳችሁ ምርጦች፣ እንኳን ደህና መጣችሁ። በዛሬ ቪዲዮ ስንጸልይ ማድረግ የሌለብንን ሰባት ነገሮችን እንማራለን። በተለይ ደግሞ እስከ መጨረሻ ለምትቆዩ እንደ ስምንተኛ አድርጌ የምነግራችሁ በጣም ወሳኝ የሆነ ነጥብ አለ። ለዚህ ቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይሄ ቪዲዮ ለብዙ ክርስቲያኖች እንዲደርስም ላይክ ማድረጋችሁ እንዳትረሱ። ይህንን ትምህርት ለመማር ዝግጁ ናችሁ? አዎ በሉኛ። እሺ እንጀምር። በምንጸልይበት ጊዜ የምንሰራው የመጀመሪያው ስህተት ትኩረት አለመስጠት ነው ወይም በሐሳብ መባከን ለምሳሌ አንድ ጥያቄ ልጠይቃችሁ። እናንተ ከሆነ ሰው ጋር እያወራችሁ ወይም ለሆነ ሰው ሐሳባችሁን ሼር እያደረጋችሁ ያ ሰው ለእናንተ ትኩረት የማይሰጣችሁ ከሆነ ምንድን ነው ፊል የምታደርጉት? በጣም ይሰማችኋል አይደል? ልክ እንደዛ አስቡት። ጸሎት ማለት እኮ ከእግዚአብሔር ጋር መነጋገር ማለት ነው አይደለ? ስለዚህ በምትጸልዩበት ጊዜ ለጸሎታችሁ ትኩረት አለመስጠት። አንዳንድ ሰዎች አይታችሁ ከሆነ የሆነ ሀሳባቸውን ብቻ፣ የራሳቸውን ሀሳብ ብቻ ጭኖ ላሽ ለማለት የሚፈልጉ ሰዎች አሉ። ጸሎት ባይዘዌ ለእግዚአብሔር ማሰማት ብቻ አይደለም፣ እግዚአብሔርን መስማት ነው። ፍላጎታችሁን ለእግዚአብሔር ነግራችሁ ብቻ የምትሄዱት አይደለም ጸሎት የእግዚአብሔርን ፍላጎት የምትሰሙበት እግዚአብሔርን የምትሰሙበት እግዚአብሔርን የምታዳምጡበት ፕሌስ ነው። ከዛ እንግል በምትጸልዩበት ጊዜ በጣም መሳሳት የሌለባችሁ ስህተት ትኩረት ባለመስጠት መጸለይ ነው። ይህንን ማድረግ አይገባችሁም። ትኩረት መስጠት አለባችሁ። ሁለተኛ በምንጸልይበት ጊዜ ማድረግ የሌለብን ስህተት በግብዝነት መጸለይ ወይም ለታይታ መጸለይ፣ ሰዎች እንዲያደንቁን ብለን መጸለይ የለብንም። ወይም ሰዎች አር እንትና እኮ በስማም የጻሎት ሰው ነው እንዲሉን መጸለይ የለብንም። አይደለ ጻሎታችን ጻሎት እንደምንጸልይ ራሱ ሰዎች ባያውቁ መልካም ነው። ለምን መጽሐፍ ምንድን ነው የሚለው አንተ ግን ስትጸልይ ወደ እልፍኝ ግባ በርንም ዘግተህ ጸሊ፣ በስውር የሚያባት በግልጥ ይከፍልሃል አረ ለሚለው። ስለዚህ ጸሎታችሁ ለሰው ለማስታወቅ ሰው እንዲያውቃችሁ ምናምን የምታሽቃብጡ ከሆነ ከሰው ነው ብድራት የምትቀበሉት። ከእግዚአብሔር ዘንድ ብድራት መቀበል የምትፈልጉ ከሆነ ሰው እንዲያያችሁ ያን አይል መፈለግ የለባችሁም። ጸሎታችን ድብቅ ሊሆን ይገባል። እግዚአብሔር በስውር የምንጸልየውን ጸሎት ይሰማል። እዛው በስውር አይደለም የሚመልስልን፣ ጸሎታችንን በአደባባይ የሚመልስልን አምላክ ስለሆነ በምንጸልይበት ጊዜ ማድረግ የሌለብን ሁለተኛው ስህተት ለግ በግብዝነት መጸለይ ወይም ለታይታ መጸለይ የለብንም ማለት ነው። ሶስተኛ በምንጸልይበት ጊዜ ማድረግ የሌለብን ስህተት ቂም ይዞ መጸለይ ነው። ቄሚዛችሁ ከሰው ጋር ተጣልታችሁ እንደው የጻሎት ራሱ ሙዱ ራሱ አይመጣም። ታውቃለህ አንድ የሚባል አባባል አለ ቄሚዞ ጻሎት ሳሊዞ ስርቆትን የሚባል ነገር አለ እና አይሆንም። ታውቃላችሁ ቄሚዘን ከሰው ጋር ተጣልተን ለጻሎት መምጣት ማለት እንደው እንድንመጣ ራሱ ሞራል ራሱ አይኖረንም። ከዛን ግን በምንጸልይበት ጊዜ የምንሳሳተው ስተት ቄሚዘን ለመጸሌ መሞከር ቄሚዛችሁ የምትጸልዩ ጻሎት አይሰማማም። ሦስተኛነት የምነግራችሁ በምትጸልዩበት ጊዜ በፍጹም ቂም ይዛችሁ መጸለይ የለባችሁም። ይቅርታ አድርጉ። የበደላችሁ ሰው እናንተ ጋር መጥቶ ይቅርታ እስክጠይቅ ድረስ አትጠብቁ። እናንተ እናንተ ራሳችሁ የሄዳችሁ ይቅርታ ጠይቁና ብትገላገሉ ነው የሚሻለው። ከዛ በኋላ ለጸሎታችሁ ይቀላል። ቂም መያዝ ራሳችሁን በራሳችሁ እንዳሰራችሁት ቁጠሩ። መጸለይ ይከብዳችኋል። ከእግዚአብሔር ጋር ፌሎሺፕ ህብረት ህብረት ማድረግ ይከብዳችኋል። ቂም በምትይዙበት ጊዜ እዛ ጣጣ ውስጥ ለምን ትገባላችሁ? ቂም መያዝ የለባችሁም። በምትጸልዩበት ጊዜ ይቅር ተባብላችሁ ይቅርታ አድርጋችሁ ነው በፍሪደም በእግዚአብሔር ፊት በኮንፊደንስ እንድትጸልዩ ራሱ የሚያደርግ የጻሎት ሞራላችሁ ራሱ ያኔ ነው ሚንቦው ገበበው ከዛን ግን በምትጸልዩበት ጊዜ ፕሊዝ ፕሊስ ፕሊዝ ቄሚዛችሁ እንዳትጸልዩ አደራ ልላችሁ እፈልጋለሁ በምንጸልይበት ጊዜ ማድረግ የሌለብን አራተኛው ስህተት ተስፋ ቆርጦ መጸለይ ነው እግዚአብሔር ጸሎታችሁን እንደማይሰማ አድርጋችሁ መጸለይ የለባችሁም። ባይዘ አንድ ነገር ልንገራችሁ፣ አንተ የተሻለ ነው ብለህ የምታስበውን ሊሆን ይችላል ያልከውን፣ የገመትከውን እግዚአብሔርን በጸሎት ትጠይቃለ። እግዚአብሔር ግን የተሻለ እንደሆነ ያረጋገጠውን የቀመሰው ይሰጣል። ስለዚህ አንተ የፈለግከውን ነገር ሁሉ አይሰጥህም። እግዚአብሔር የሚያስፈልገን ግን የሚሰጥ አምላክ ነው። ስለዚህ በጸሎታችን ጊዜ ተስፋ ቆርጠን መጸለይ የለብንም። በፍጹም መታከት የለባችሁም። ታስታውሳላችሁ፣ የጤሜዎስ ልጅ በርጤሜዎስ አንድ ጊዜ መንገድ ዳር ላይ እየለመነ ሳለ ደቀ መዛሙርቱ ኢየሱስ በዚህ እያለፈ ነው ሲሉት፣ የዳዊት ልጆች ማረኝ ብሎ ሲጮህ እነሱ ራሳቸው ገሰጹት፣ ዝም እንዲል ገሰጹት። ከዛ ዝም አላለም ሰውየው አብዝቶ ጮኸ ይላል። አብዝቶ ሲጮህ ኢየሱስ ቆመና ጥሩት አለን። ጸሎታችሁን እስኪመለስ ድረስ ርዕስ አትቀይሩ። የጸሎታችሁን ርዕስ አንዳንዶቻችሁ አንድ ቀን ሁለት ቀን ሶስት ቀን ከጸለያችሁ በኋላ ርዕስ ትቀይራላችሁ። ነው ሳታቋርጡ መጸለይ ያለባችሁ ጸሎታችሁ እስከሚመለስ ድረስ፣ ያንን ርዕስ ማቆም መቀየር የለባችሁም። ስለዚህ ተስፋ በመቁረጥ አትጸልዩ። እግዚአብሔር ጸሎትን የሚሰማ የሚመልስ አምላክ ስለሆነ ማለት ነው። ስለዚህ ተስፋ በመቁረጥ አትጸልዩ ልላችሁ በምን ጸልይበት ጊዜ አምስተኛው የምንሰራው ስህተት ምንድነው ካላችሁ ለራስ ብቻ መጸለይ ለራስ ብቻ መጸለል ለሌላ ሰዎች ደንታ እንደሌላችሁ ነው የሚያሳየው ስለዚህ በምትጸልዩበት ጊዜ የትም ሆኑ በየትኛውም ሰዓትም ጸልዩ በምትጸልዩበት ጊዜ ለራሳችሁ ብቻ መጸለይ የለባችሁ ለቤተሰባችሁ ለጓደኞቻችሁ ኢቭን ኢፍ ለጠላቶቻችሁ ለባለጋራችሁ እራሱ ልትጸልዩ ይገባል አረ መጽሐፍ ምንድን ነው የሚለው ለሚበድላችሁ ጸልዩ አረ ለሚለው ስለዚህ ለሚበድላችሁ ራሱ ልትጸልዩ ይገባል በፍጹም ራስ ተኮር ሰልፊሽ መሆን የለባችሁ ስድስተኛ፣ በምንጸልይበት ጊዜ የምንሰራው ስህተት የሌሎች ሰዎችን ጸሎት ማቋረጥ ነው። አንዳንድ ሰዎች አላችሁ። እግዚአብሔር የእናንተን ጸሎት ብቻ የሚሰማ አይምሰላችሁ። እግዚአብሔር ለአንዳንድ ሰዎች የእግዚአብሔር ጆሮ ለአንዳንድ ሰዎች ዘንበል ያለ ምናምን አይምሰላችሁ። እግዚአብሔር ሁሉንም የሚሰማ አምላክ ነው። ሁሉንም፣ ትልቁን፣ ትንሹን፣ ሀብታሙን እንዳሁን በእኩል የሚሰማ አምላክ ነው እውነተኛ ዳኛ ስለሆነ። ከዛን ግን የሌሎችን ጸሎት ለማቋረጥ አትፈልጉ። እንደዚህ አይነት ነገር አጋጥሞኝም ስለማያውቅ ነው ይህን እየነገርኳችሁ ያለሁት። በምትጸልዩበት ጊዜ ሌላ ሰው ሊጸልይ እየጸልይ ሳለ ምናምን፣ በቃ የሱ ጸሎት ለአንተ እንትን ስላለ ብቻ ብለህ የእሱን ጸሎት አቋርጠ በመሃል መሆን የለበትም መሆን የለበትም። እግዚአብሔር አንተን ብቻ አንተንም እንደሚሰማ እሱንም ይሰማል። ከዛን ግን የሌሎችን ጸሎት በማቋረጥ ለመጸለይ መፈለግ የለብንም ማለት ነው። ሰባተኛ በምንጸልበት ጊዜ የምንሰራው ስህተት በቃላት መብዛት መጸለይ። ይህንን ስላችሁ በጣም ብዙ ሰዓት አትጸልዩ፣ ረዥም ሰዓት አትጸልዩ እያል ልላችሁ፣ አረስ ጥሩ ነው። ቅድም እንደነገርኳችሁ ጸሎት ማለት ለእግዚአብሔር ማሰማት ብቻ ሳይሆን እግዚአብሔርን መስማት ጭምር ስለሆነ ለእግዚአብሔር የምታሰሙት ጥቂት ይሁን፣ ከእግዚአብሔር የምትሰሙት ብዙ ይሁን። እግዚአብሔርን ብዙ ስሙ፣ ለእግዚአብሔር ጥቂት አሰሙ። እደግመዋለሁ፣ ሰባተኛ የምንሠራው ስህተት በቃላት መብዛት። አሁን አሕዛቦች በቃላት ብዛት የሚሰማላቸው ይመስላቸዋል። የሚሰማላቸው መስሎ በከንቱ ይደጋግማሉ። ሊሆን አይገባም። አጭር እና ግልጽ ጥያቄ እግዚአብሔርን ጠይቁ። እግዚአብሔርን ስትሰሙ ብዙ ስሙ። ስለዚህ ለእግዚአብሔር ጥቂት አሰሙ፣ እግዚአብሔርን ብዙ ስሙ። ስምንተኛ በምንጸልይበት ጊዜ ማድረግ የሌለብን ስህተት የእግዚአብሔር ቃል ክፍል እንድናነብ እፈልጋለሁ። ትንቢተ ዳንኤል ምዕራፍ 6 ቁጥር 10 እስከ 11 ያለው ክፍል የእግዚአብሔር ቃል እንደዚህ ብሎ ይናገራል። ዳንኤልም አዋጁ እንደወጣ ባወቀ ጊዜ ወደ ቤቱ ሄደ፣ መስኮቶቹ በኢየሩሳሌም አንጻር ተከፍቶ ባሉበት በሰገነቱ ቀድሞ ያደርግ እንደነበረው፣ እደግመዋለሁ፣ ቀድሞ ያደርግ እንደነበረው በቀን 3 ጊዜ ተንበርክኮ ጸለየ፣ አምላኩንም አመሰገነ ይላል። አሁን እዚህኛው ከስምንተኛው ስህተት አድርጌ ልነግራችሁ የፈለግኩት ለጻሎታችሁ ጊዜ መመደብ አለባችሁ። አይታችሁ ከሆነ ዳንኤል አዋጁ ወጥቶም ይጸልይ ነበር። ጻሎቱን አዋጁ እንደወጣ አይደለም የጀመረው። አንዳንዶቻችን የሆነ ችግር ውስጥ እስክንገባ የግድ እኛ እንድንጸልይ የሆነ ችግር መምጣት አለበት ወይ፣ ወይም አንተ እንድትጸልይ ተብሎ በቃ አንተ ወይ መታመም፣ አንተ ወይ የሆነ ችግር ላንተ ላይ መድረስ አለበት። ሊሆን አይገባ። ዳንኤል አዋጁ ሲወጣ አይደለም መጸለይ የጀመረው ሳይወጣም በፊት ይጸልይ ነበር። ስለዚህ አዋጁ ሲወጣ ጸሎት አላቆመም፣ ጸሎቱን ቀጠለ። አየ ብዙዎቻችሁ፣ እስቲ አንድ ጥያቄ ልጠይቃችሁ። ምን አይሎቻችሁ ናችሁ ለጸሎት ጊዜ ሰጣችሁ? ጸሎት ባይዞ የትርፍ ጊዜ ጉዳይ ሊሆን አይገባም። የትርፍ ጊዜ ምናምን ሊሆን አይገባም። እንደ ቁም ነገር ልናዩ ያስፈልጋል አይደለ? ስለዚህ ይህንን ቪዲዮ ለምታዩ ሰዎች አንድ የቤት ስራ ልስጣችሁ። ምናልባትም ከዚህ በፊት የጸሎት ጊዜ መድባችሁ እየጸለያችሁ ያላችሁ ሰዎች ልትኖሩ ትችላላችሁ። የጸሎት ጊዜ መድባችሁ እየጸለያችሁ ያልሆናችሁ ሰዎችም ካላችሁ ከዛሬ ጀምሮ ለጸሎት ጊዜ መድባችሁ መጸለይ እንድትጀምሩ እግዚአብሔርን መስማት እንድትጀምሩ ላሳስባችሁ እፈልጋለሁ። ይህ ቪዲዮ እንደጠቀማችሁ አልጠራጠረም። በዛሬ ቪዲዮችን በምንጸልይበት ጊዜ ማድረግ የሌለብንን ስምንት ነገሮችን ተነጋግረናል። የመጀመሪያው ትኩረት ባለመስጠት መጸለይ እንደሌለብን። ሁለተኛ በግብዝነት ወይም ለታይታ መጸለይ የለብንም የሚለውን አንስተናል። ሶስተኛ ቂም ይዘን መጸለይ የለብንም። አራተኛ ተስፋ ቆርጠን መጸለይ የለብንም። አምስተኛ ለራስ ጥቅም ብቻ መጸለይ የለብንም፣ ለሌሎችም ጭምር መጸለይ ያስፈልገናል። ስድስተኛ የሌሎችን ጸሎት ማቋረጥ የለብንም። ሰባተኛ በቃላት መብዛት መጸለይ የለብንም፣ ለእግዚአብሔር ጥቂት አሰምተን እግዚአብሔርን ብዙ መስማት አለብን የሚለና ተነጋግረናል። ስምንተኛና የመጨረሻ ለጸሎታችን ጊዜ መድበን ልንጸልይ ያስፈልጋል የሚለውን ነገር ተነጋግረናል ማለት ነው። በቀጣይ እንድንማር የምትፈልጉትን ሀሳብ ካለ በኮሜንት ላይ ጻፉልኝ። ምናልባትም ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ አሳስባለሁ። ይህም ቪዲዮ ደግሞ ላይክ ካላደረጋችሁ ላይክ አድርጉ። በቀጣይ እስከምንገናኝ ይመቻችሁ።